ጭንቀትን ለማስወገድና ሰላማዊ ህይወትን ለመምራት ይህንን አድርጉ። ስራ፣ ትምህርት፣ ቤተሰብ ምክንያቱ ብዙ ሊሆን ይችላል። ግን ደግሞ ጭንቀት የህይወት አንድ አካል እንደሆነ ቢታሰብም በቀላሉ ቀጥሎ የምነግራችሁን ነገሮች በማድረግ ማስወገድ የምንችለው ነገር ነው። በህይወታችን እንዲሆን የምንፈልገውና መሬት ላይ በትክክል ያለው ነገር ሳይመሳሰል ይልቁኑ በተቃራኒው በጣም የተራራቀ ሲሆን ጭንቀት ይፈጠራል። የጭንቀት ስሜት አሁን ላይ እጅግ በጣም አሳሳቢ የሆነና ብዙ ሰዎችንም እያጠቃ ያለ በተለያዩ የህክምና ተቋማትም ህክምና እየተሰጠበት ያለ ችግር ነው። ታዲያ ይህንን ችግር ከስር መሰረቱ ለማስወገድ የሚረዱ ወሳኝ የሆኑ ቀላል መንገዶችን በዛሬው ቪዲዮ እነግራችኋለሁ። አዎን ከዚህ ቪዲዮ በኋላ ወደ ጭንቀት የሚከቷችሁን ነገሮች ትታችሁ ከጭንቀት የራቀ ሰላማዊ ህይወትን አንድ ብላችሁ ትጀምራላችሁ። ሰላም! ውድ ቻናላችን ተከታታዮች እንደምን አላችሁ? በመጀመሪያ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቪዲዮ ለብዙ ወንድምና እህቶቻችን እንዲደርስ ላይክ አድርጉት። የመጀመሪያው ነገር ጭንቀትን ለማስወገድ የሚረዳችሁ አካላዊ እንቅስቃሴን ማድረግ ነው። የአካል ብቃት እንቅስቃሴ በምናደርግበት ወቅት ሰውነታችን ኢንዶርፊን የተሰኘ ደስታን፣ ቀለል ያለ ስሜትን የሚፈጥር ሆርሞንን ያመነጫል። ይህ ደግሞ የጭንቀት ምክንያት የሆኑ በሰውነታችን ውስጥ የተፈጠሩ ሆርሞኖችን የመቀነስ ትልቅ አቅም ያለው ነው። ይህ ማለት ታዲያ ሁል ጊዜ ጂም በሄድና ስፖርት መስራት አለባችሁ ማለት ላይሆን ይችላል። ፈጣን መንገድ ለ15 ወይም ለ20 ደቂቃ ማድረግ እንቅስቃሴ በቤታች ውስጥ ቀለል አድርጋችሁ መስራት የምትወዷቸውን ሙዚቃዎች ከፍታችሁ መደነስም ሊሆን ይችላል በአጠቃላይ ግን ሙሉ በሙሉ ትኩረታችሁን ሰውነታችሁ ላይ አድርጋችሁ እንቅስቃሴ ማድረግ በጣም የሚጠቅም ነገር ነው ሞክሩት ልዩነቱን ታዩታላችሁ ሁለተኛ ጤናማ የሆነ ምግብ መመገብና ውሃ መጠጣት የምንመገበው ምግብ በአንድም ሆነ በሌላ ሰውነታችንን ጭንቀት ውስጥ ሊከት ይችላል አሁን ጤናማ ያልሆኑ ምግቦች ማለትም ብዙ ስኳር ያለባቸው ምግቦች ጭንቀት እንዲባባስ ያደርጋሉ የስኳር መጠናቸው ከፍ ያለ ምግቦች በፍጥነት ኃይልን የሚሰጡ ቢሆንም ግን ጭንቀትን ያመጣሉ በተቻላችሁ መጠን ፕሮቲን ምግቦችን ለመውሰድ ሞክሩ ውሃ ጠጡ በሰውነታችን ያለው የውሃ መጠን በጣም አነስተኛ ከሆነ ለጭንቀት እንዳረጋለን በተቻላችሁ መጠን በቀን ውስጥ በቂ ውሃ ማግኘታችሁን እርግጠኛ ሁኑ። ሶስተኛ በቂ እንቅልፍና እረፍት ማድረግ። አዎን በቂ እንቅልፍ ማግኘት ሰውነታችንና አእምሯችን እራሱን የሚያድስበት መንገድ ነው። በድካም በተለያዩ ስራዎች የዋለውን ሰውነታችንንና አእምሯችንን የምናሳርፍበት መንገድ እንቅልፍ ነው። ታዲያ በተቻላችሁ መጠን ጥሩ የሆነ ሰላማዊ እንቅልፍን ለማግኘት ወደ እንቅልፍ የምትሄዱበትንና ከእንቅልፋችሁ የምትነሱበትን ሰዓት ተመሳሳይ ማድረግ በጣም ያግዛል። የምትተኙበትን ክፍልና አልጋችሁን ንጹህና ለእይታ ማራኪ ሰላማዊ ማድረግ፣ መጽሐፎችን ማንበብ፣ ቀዝቀዝ ያሉ ሙዚቃዎችን መስማት ይረዳል። ሌላኛው ከመተኛታችሁ በፊት ለ30 ደቂቃ ያህል ሞባይል ስልክና ቴሌቪዥንን አለማየትም ይመከራል። የምትተኙበት ቦታ ጨለማና ሰላማዊ እንዲሆን ማድረግ ያስፈልጋል። እንዲሁም ደግሞ ጠዋት እንደተነሳችሁ ስልካችሁን ከማየት ተቆጠቡ። አራተኛ ከሌሎች ሰዎች ጋር መነጋገር። አሁን ጭንቀትን ከሚያቀሉ ነገሮች አንዱ ሌሎች ሰዎችን ስለጨነቃችሁና ስላሳሰባችሁ ጉዳይ ማማከር ነው። ይህም ስላችሁ ታዲያ ታማኝ ጓደኛ ወይም ደግሞ የቤተሰብ አባልን መምረጥ ያስፈልጋል። ሁሉም ሰው የእናንተን ጭንቀት የሚረዳና መፍትሄ የሚሰጣችሁ አይደለም። ያንን ለይቶ ማወቅ ያስፈልጋል። አንዳንድ ጊዜ እንዲውም ሰዎች ጭንቀታችሁን ከሰሙ በኋላ አይደለምና፣ ጭንቀታችሁን ሰምተው መፍትሄ ሊሰጣችሁ ይቅርና የባሰው ሁኔታ ውስጥ የሚከቷችሁ ይበዛሉ። ለዛም በዙሪያችሁ ያለ ታማኝ ጓደኛ፣ የቤተሰብ አባል ወይንም ደግሞ አማካሪ ጋር በመሄድ ስለገጠማችሁ ነገር በዝርዝር ማስረዳት ነገሩን እናንተ ካያችሁት አንግል ብቻ ሳይሆን ከሌላ መልኩ፣ እንደዚሁም ደግሞ የተለያዩ የመፍትሄ አቅጣጫዎችንም ሊሰጧችሁ ይችላሉና ጥሩ የሆኑ ሰዎችን መርጣችሁ ማማከር። እንደዚሁም ደግሞ በምትናገሩበት ሰዓት ራሱ ጭንቀቱ የመቅለል ስሜት ይሰማቸዋል። ስለዚህም ሰው ምረጡና የተሰማችሁን ነገር አካፍሉ። ስሜታችሁን ማካፈል ደካማነት ሳይሆን የጥበብ ምልክት ነው። ስለዚህም ደካማ አባላለው ብላችሁ ሳትፈሩ ለምታምኑት ሰው የተሰማችሁን ነገር ንገሩ። በመጨረሻ ደረጃና በዋናነት ያስቀመጥኩላችሁ የጭንቀት መፍትሄ የሚሆነው ነገር መጸለይ ነው። መጸለይ ከፈጣሪ ጋር የምንገናኝበት መንገድ ነው። እንደየእምነታችሁ ሁል ጊዜ መጸለይን ልማድ አድርጉት። ፈጣሪ ከእኛ በላይ የሆኑ ችግሮቻችንን ሁሉ መፍትሄ ይሰጠናልና በእምነት ሆናችሁ ጸልዩ። የተሰማችሁን ነገር ሁሉ ለፈጣሪ ንገሩት። ሁሉን በጊዜው የሚያደርግ አምላክ መልስ ይሰጣችኋል። እውነት ለመናገር በምድር ላይ እኛ መፍታት የምንችላቸው ማድረግ የምንችላቸው ነገሮች በጣም ውስን ናቸው። ብዙ ነገሮችን መንገድ የሚያሳየን የሚመራን፣ የሚያስተካክልልን ፈጣሪ ነው። ስለዚህም ሁሉን ነገር ለእርሱ መስጠትና በእያንዳንዱ እርምጃችሁ ጸሎት ማድረግ አስፈላጊ ነው። ለምትጀምሩት ስራ ለትዳራችሁ፣ ለቤተሰቦቻችሁ ብቻ በአጠቃላይ በሕይወታችሁ ላሉ ሁሉ ነገሮች በጸሎት መጀመርና በጸሎት ማስቀጠል አስፈላጊ ነው። ስለዚህም የጨነቃችሁን ነገር በሙሉ ለፈጣሪ መስጠት ምላሽ እንድታገኙ ያደርጋችኋል። እንዳትጨናነቁም ትክክለኛ መፍትሄ ነው። ውድ የቻናላችን ቤተሰቦች፣ እነዚህን አምስት ቀላል መንገዶች በመጠቀም ከጭንቀት ነፃ የሆነ ህይወትን መምራት ትችላላችሁ። እስኪ እናንተ እስከዛሬ ድረስ የትኛውን መንገድ ስትተገብሩ እንደነበረ ኮሜንት ሴክሽን ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ አድርጉት። እንደዚሁም ደግሞ ይጠቅመዋል፣ ይጠቅማታል ለምትሉት ጓደኛችሁ፣ ወዳጅ ዘመዳችሁ ሼር አድርጉላቸው። ሰብስክራይብ በማድረግም ቤተሰባችንን ተቀላቀሉ። አመሰግናለሁ። እወዳችኋለሁ።